ሰላም በያላችሁበት የተከበራችሁ ተመልካቾች፣ አጋራችን የት ስምችን እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። ሸማቾች ህብረት ስራ ማህበራት የኑሮ ውድነትን ለማቅለል እየሰሩት ያለውን ስራ ማጠናከር እንደሚገባ በደሴ ከተማ የሚገኙ የመንግስት ሰራተኞች ተናገሩ። የሸማቾች ህብረት ስራ ማህበራትን አቅም በማሳደግ ለነዋሪዎች መሰረታዊ ምርቶችን በበቂ ሁኔታ እንዲቀርብ እያደረገ መሆኑን የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታውቋል። አዲሱ ተስፋዬ ሸማች ህብረት ስራ ማህበራት ለዜጎች የተለያዩ ምርቶችን በቅናሽ ዋጋ በማቅረብ ዜጎች ከሚደርስባቸው የኑሮ ውድነት ጫና እንዲላቀቁ በማድረግ ረገድ ጉልህ አስተዋጽኦ ያበረክታሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ ሸማች ህብረት ስራ ማህበራት ለከተሜው ነዋሪ የግብርና ምርቶችን በተመጣጣኝ ዋጋና ጥራት ደረጃ በማቅረብ የኑሮ ውድነትን እያረጋጉ እንደሚገኙ በደሴ ከተማ የሚገኙ የመንግስት ሰራተኞች ለአማራ ሚዲያ ኮርፖሬሽን ተናግረዋል። የመጣሁት ከደሴ ጸደይ ባንክ ቅርንጫፍ ነው። ትልቅ ትልቅ ትልቅ ችግራችን የቀረፈልን። ለመንግስት ሰራተኞች ደሞዛችን አናሳ ከመሆኑ አንጻር ብዙ ችግሮች እየተፈታተሩን ነበረ። በዝቅተኛ ደሞዝ የሚኖሩትን እስከ ሶስት ወር ድርና እስከ አምስት ወር ድረስ በሚፈልገው መጠንና የሚፈልገውን አገልግሎት በጣም በሰፊ ሁኔታ እየቀረበለት ያለና ተጠናክሮ መቀጠል ያለበት ነው ነው የሚለው። በደሴ ከተማ የሚገኘው ለአኮ መልዛ ሸማች ስራ ማህበራት ዩኒየን ለመንግስት ሰራተኞች በተመጣጣኝ ዋጋ የግብርና ምርቶችን በማቅረብ የገበያ ማረጋጋት ስራ እየሰራ መሆኑን የሸማች ህብረት ስራ ማህበር ዩኒየኑ ስራ አስኪያጅ አቶ የሱፍ መሐመድ ተናግረዋል። እንደ ሸማች ዩኒየን አንክዝንም ምርት ይገባል ይወጣል፣ ይገባል ይወጣል። የደሴ ከተማ ህዝብ አብዛኛው ማለት ይቻላል ከላኮሞዛ ሸማቾችና በስሩ ከተቋቋሙ አባል ማህበራቶች ነው የሚጠቀመው። የሚያገኘው ምርት የተሻለ ምርት ያገኛል፣ ዋጋውም ተመጣጣኝ ነው፣ ከሌላ በዝቅተኛ ነው የሚያገኘው። እሱ ብቻም አይደለም፤ በሶስት ወር ዱቤ በተለይ አነሳ ነዋሪውና የመንግስት ሰራተኛው በሶስት ወር ዱቤ ነው አገልግሎት እያገኘ ያለው። የያዘው አሰርጥ ሸማች ህብረት ስራ ማህበራት ስራ አስኪያጅ አቶ አበባው በቀለ የመንግስት ሰራተኞች በረጅም ወራት ክፍያ የግብርና ምርቶችን በመውሰድ ችግራቸውን እያቃለሉ እንደሚገኙ ተናግረዋል። በአብዛኛው በየጤፍ ምርት ላይ ነው አቅርቦት ያለን እኛ የኢንዱስትሪ ምርቶች እንደዚሁ ዱቄት፣ ፓስታ፣ ማኮረኒ ይህን ሁሉ ሳይቀር በሶስት ወር የዱቤ ክፍያ እንሰጣለን። የመንግስት ሰራተኛ አብዛኛው አሁን አብዛኛው ብዙ ደንበኛ አለን። በደሴ ከተማ አስተዳደር 18 መሰረተ ሸማች ህብረት ስራ ማህበራትና አንድ ዩኒየን የተለያዩ ምርቶችን ለተጠቃሚዎች በማቅረብ የገበያ ማረጋጋት ስራዎችን እየሰሩ እንደሚገኙ የደሴ ከተማ አስተዳደር ህብረት ስራ ማህበራት ጽሕፈት ቤት የግብይት ቡድን መሪ አቶ ካሳውን መልኬ ገልጸዋል። ከተለያዩ ቦታዎች ከአምራችዎችና ከፋብሪካዎች ምርቶችን በማምጣት ለመሰረታዊ ሸማች ህብረት ስራ ማህበራት ተደራሽ ያደርጋል። መሰረታዊ ሸማች ህብረት ስራ ማህበራት ደግሞ በተዋረድ ለአባሎቻቸውና ለመንግስት ሰራተኛው ተመጣጣኝ ዋጋ የተለያዩ የኢንዱስትሪና የግብርና ምርቶችን እያቀረቡ ይገኛል። በከተማ አስተዳደሩ የኑሮ ውድነትን ለማቃለል ከሚሰሩ ሸማች ህብረት ስራ ማህበራት በተጨማሪ ምስጉን ነጋዴዎችን በማስተባበርና የድንኳን ግብይት ማዕከላትን በማቋቋም የኑሮ ውድነት ችግሮችን ለመፍታት እየተሰራ ነው ያሉት ደግሞ የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ የሰብል ግብይት ቡድን መሪ ወይዘሮ ኢየሩሳሌም መድፉ ናቸው። በከተማችን ያሉትን ዩኒየን አንድ ዩኒየን ያለን ህብረት ስራ ማህበራትን ምስጉን የሆኑ ነጋዴዎችን በመጠቀም የገበያ ማረጋጋት ስራ እየሰራ እንገኛለን። ይህ የገበያ ማረጋጋት ስራችን እኛ እንደ ከተማ አይደለም እንደ ክልልም እውቅና አግኝተን በከተማ ከስምንት ዞኖች ሁለተኛ የወጣንበት ሁኔታ ነው ያለ ይሄ ደግሞ ምንድን ነው? ህብረተሰባችን ከእኛ ጋር ከጎን በመሆን ያሉ ችግሮችን ተቋቁሞ ምርት በማስገባት የድንኳን ግብይቶችን በማካሄድ ህብረተሰባችን ከዚህ ከተመረረበት የኑሮ ውድነት እፎይ የሚልበትን ሁኔታ እያመቻቸን እንገኛለን። የማህበረሰቡን የኑሮ ውድነት ለማቃለል የሸማች ህብረት ስራ ማህበራትን ማጠናከርና መደገፍ እንደሚያስፈልግ የተገለጸ ሲሆን፣ የሸማች ህብረት ስራ ማህበራትን በካፒታል ማሳደግ ላይ ትኩረት ተሰጥቶ መስራት እንደሚገባም ተጠቁሟል።